ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማን ይዤላችሁ መጥቻለሁ። እንድትከታተሉ በአክብሮት ትጋብዛለሁ። መልካም ቆይታ። ደሪያና እንዲሁም ደግሞ እህቷ ዶኖች ፖሊስ ጣቢያ ተገኝተዋል። እዛው ፖሊስ ጣቢያ ውስጥ ሲቪላይ በወንጀል ተጠርጥራ በመጨረሻም ተፈርዶባት እስር ላይ እንደሆነች በካቴና ተይዛ በፖሊሶች ታጅባ እየሄደች ባለበት ዞር ስትል ደሪያ ትመለከታል። እህቴ ደኖች ተመልከች፣ እየሄደች ነው ያጫትና እየጩዎችም ደሪያ ትናገራለች። ታውቂያለሽ ፈጣሪ ብሎ ፈጣሪ ብሎ ሲቪላይ እድሜ ልክሽን እዚሁ እስር ቤት እንድትበሰብሽ የምኞቴ ነው። ፈጣሪ እንዳያስወጣሽ ከዚህ እስር ቤት አሁን በተጠረጠርሽበት ወንጀል ብቻ ሳይሆን በእናቴ ግድያ ራሱ ሪፖርት ማድረግ የምችልበት አቅም ቢኖር ይኖሩ አረግች ነበረ ማስረጃ ቢኖር ይኖሩ አደርግ ነበረ እያለች ስትናገር ዝም ብላ ሲቪላይ ትራመዳለች። ዶኑሽም ትናገራለች። ደሪያ ይበቃል እባክሽ ዝም ባያት። በቃ ምን እያልሽኝ ያለሽ ዶኑሽ? ይቺ እኮ ነች እናታችን ገዳይ። ለዚህ ብዬ ነው እዚህ የተገኘሁት። እንዴት ደስ የሚል ነገር ነው! ዛሬ ደስ ብሎኛል በጣም ጥላቴ በቁጥጥር ስር ውሏል። እያለች ደሪያ ስትናገር ሲቪላይ ዞር እያለችም ታያለች። በእውነት ይገርምሻል። ሲቪላይ እየሰማሽ ነው አደለ? ምናልባትም ፎቶ ብነሳ ደስ ይለኝ ነበረ፣ ልክ እንደዚህ እንደሆንሽ ከጎንሽ ሆኜ በጣም ደስ ይለኝ ነበረ። በደህና ሆኜ ቻው እንግዲህ አልተገናኘንም እያለችም ሲቪላይን ታዋርዳለች። ዶኑሽም ትናገራለች። ደሪያ በእውነት ይበቃሻል። በቃ በቃ ተይዛለች። ለስራቸው ጥፋት ደግሞ ትቀጣለች። በዚህ መሀልም ዶኑሽ ላይ ስልክ ይደወላል። አቤት ሄሎ፣ ሄሎ ዶኑሽ እኔ ነኝ፣ ሙጅጋን ነኝ። ይኸውልሽ ማውራት አለብን። ከቻልሽ እንደውም ዛሬ ብናውራ በጣም ደስ ይለኛል፣ ተገናኝተን። ዶኑሽ ስለምንድን ነው የምናውረው? በዚህ በአስቸኳይ ሰዓት ለዛውም፣ ምንድን ነው የምናውረው? በስልክ መናገር አልፈልግም ዶኑሽ፣ ነገር ግን በጣም ወሳኝ ነገር ነው የምናውረው። መገናኘት አለብኝ። መልካም በቃ፣ የት ልምጣ? የት እንገናኝ? መልካም በቃ እንገናኛለን። እሺ፣ እመጣለሁ። ስልኩም እንደተዘጋ ደሪያም ትናገራለች። እኔ ምልሽ ዶኑሽ፣ ስለ ሙስጠፋስ ማወቅ የለብንም ብለሽ ታስቢያለሽ? የተያዘ ይመስልሻል ሙስጠፋ? እኔ ምን አውቃለሁ ብለሽ ነው ደሪያ፣ እንደዛ ከሆነ ፖሊሶቹ ጋር ገባ ብዬ መጠየቅ ይኖርብኛል። የውልሽ ዶኑሽ፣ መልካም በቃ ደሪያ ግቢና፣ ፖሊሶቹን ጠይቄ እኔ ግን ሙሽገንም ማግኘት አለብኝ። አሁን መገናኘት አለብኝ ብላኛለች፣ በፍጥነት መገናኘት አለብኝ ብላኛለች። ስለዚህ ማናገር ይኖርብኛል። በፍጹም አልገባኝም ዶኑሽ፣ ለምንድን ነው እሷ የምታገኝሽ? ከዚህ በተጨማሪ ደግሞ የሚያስቸኩል ነገር ምን አለሽ ከእሷ ጋር? እኔ ምን አውቃለሁ ብለሽ ነው ደሪያ፣ በስልክ ልነግርሽ አልችልም ብላኛለች። መልካም ማንኛውም እህቴ አንቺ ግቢና ጠይቄ፣ እኔም ልሄድ በኋላ እንገናኛለን። እሺ በቃ በሌላ በኩል ሩቺያን ቤት ውስጥ በር እንደተንኳኳ በፍጥነት ሄዳ ቱርካንም በሩን ትከፍታለች። የመጣውም ሶመር ነበረ። እንኳን ደህና መጣ ይኔውድ። እኔ የምለው ቱርካን ሰራተኛ የት ሄዳ ነው አንቺ በር መከፍችው? ምን እያልክን ያለው ሶመር? ሁሉንም ነገር እኮ ልጅቷ መቆጣጠር አችልም። መልካም በቃ ቱርካን፣ ለማንኛውም ህፃናቶቹ በጣም በጥያቄ እያታደፉኝ ነው። ለምንድነው እሱ ያልሄድነው? አባታችን ሳዲጋ ለምን አልሄድንም እያሉ እየጨቀጨቡኝ ነው። ልክ ናቸው እኮ ሶመር፣ መጠይቃቸው ልክ ነው። ሊሄዱ ነበር፣ በድንገት ደግሞ መልሰን አመጣናቸው። መልካም ይሁንልሽ። ለማንኛውም ልጆቹን ይዘን ከትምህርት ቤትም ቢሆን ይዘን መሄድ ይኖርብናል፣ አለበለዚያ ዝም አይሉንም። እኔም ብለው ሶመር፣ እናትህ ትፈቅድልኛለች ወይስ ደግሞ አትፈቅድልኝም የሚለውን ነገር ሁሉ ወደ ውጭ እንደወጣ በፍጹም እርግጠኛ አይደለሁም። ስለዚህ እሷን ደግሞ ማስጨነቅ አልፈልግም። ሶመር፣ ምናልባት አንተ ብቻህን ይዛቸው ብትሄድ ምንም አትልሽም። ይኸውልሽ ቱርካን ከዚህ ሰዓት እንደውም ጀምሮ እናቴ ደስተኛ ነው የምትሆኑ ባንቺ፣ እኛም ደስተኛ ሆነ መኖር ግዴታ ነው። ይበቃል በቃ። ይኸውልሽ ቱርካን መጨነቅ ይበቃሸን። ሁሉም ሰው በግልጽ መወያየትና መነጋገር አለበት። እዚህ ቤት ውስጥ ተጨማሪ ጭንቀት በፍጹም አልፈልግም። ቱርካን ይበቃችኋል። በቃ። ለማንኛውም ቱርካን አናግረሻታል ማየን? እኔ ምን ብዬ መናገር እንዳለብኝ አላውቅም። ሶመር አውርቻታለሁ ለማለት ይከብደኛል። ለማንኛውም እናትህ እኔን የቁም እስረኛ ካረገችበት ክፍል እንደወጣ እዚያ ነው የወጣሁት፣ ውጭ አለችኝ። አየሽ አሁን በጣም ጥሩ ጅማሬ ነው ይሄ እማዬ ከዚህ በኋላ ደስተኛ ነው የምትሆነው፣ በአንቺ ጉዳይ የኔ ውድ ተመልከች፣ ነገሮች እየተስተካከሉ ነው። ነገሮች እንደሚስተካከሉ ተስፋ አደርጋለሁ። ሶመር በዚህ መዓለም ስልክ ይደወልለታል። ስልኩን አንስቶ እያዳመጥኩ ነው። የደወለችውም የቱርካን አክስት ነበረች። ሶመር እቤትን ያለው አዎ፣ እቤትን ያለሁት ምን ተፈጠረ? ቱርካንም ማግኘት አልቻልኩም ሶመር፣ ሁልጊዜም ጊዜም ቢሆን ብደውል ቱርካንም ማግኘት አልቻልኩም። ምናልባት አጠገብ ካለች ብታገናኝ ይቻላል። ይቻላል አክስትሽ ነች የደወለችው፣ ቱርካን። አቤት አክስቴ፣ እያዳመጥኩሽ ነው የኔ ማር እንዴት ነሽ ቱርካን? አባትሽ መቼም ነግሮሻል አደለ? አክስቴ፣ ይገርምሻል በጣም የሚያስከፋና የሚያስጨንቅ ምሽት ነበር ያሳለፍ ነው ትናንት። እኔ ራሱ ምን እንደተፈጠረ በፍጹም ሊገባኝ አልቻለም። አሁን ደግሞ ያንን ነገር ላብራራልሽ አልችልም። አክስቴ፣ ገብቶኛል። እባክሽ ቱርካን፣ ስለዛች ስለ ሩቺያን ልጅ ነው አደለ? አዎ፣ እጅግ ግራ የሚያጋባ ታሪክ አላት ያች ሴትዮ፣ አውቃለሁ ቱርካን። እየደነገጠችም ቱርካን ግራ ትጋባለች። ምንድን ነበር የተፈጠረው? የምታውቂው ነገር አለ አክስቴ? በሌላ በኩል ሳሎን ሩቺያንና ኦዛር ከሶመር ጋር ሆነው በተቀመጡበትም፣ ሰራተኞቹ ከዘበኛው ጀምሮ ሁሉም ተሰብስበዋል። ሩቺያንም ትናገራለች፣ በእውነት በፍጹም ሊገባኝ አልቻለም። እንደዚህ አንድ ላይ ሆናችሁ ሁላችሁም እዚህ ቤት ውስጥ ሰራተኛ መሆን አንፈልግም፣ ሥራችንም መልቀቅ እንፈልጋለን ስትሉ በጣም ነው ያስገረማችሁኝ በአንድ ድምፅ ዘበኛውም ይናገራል። አሁን ያላችሁበትን ሁኔታ እያው መቼም ሁሉም ሰው ያወቀው ነው እናተ ሩቺያን፣ እንከዚህ በተጨማሪ አሁን ያላችሁበት ጊዜ እጅግ አስከፊ ነው። ሁሉ ነገራችሁ እየከሰረ ነው ያለው። አንደኛውም ጥበቃ ይናገራል። እንከዚህ በተጨማሪ የዚህን ወር እንኳን የኛን ስራ የሰራንበትን ለመክፈል ተቸግራችኋል፣ ገንዘብ እያጠራችሁ ነው መቤቴ። የቀጣዩን ወር ደግሞ ምን እንደምታደርጉ በፍጹም አልገባንም፣ ምን እንደሚፈጠር በፍጹም አልገባንም። ላትከፍሉንም ትችላላችሁ ሁሉ ነገር እየጨለመባችሁ። ሴቷም ትናገራለች ልክ ነው። ከዚህ በተጨማሪ ደግሞ የተከሰሳችሁበት ክስ ከባድ እንደሆነም ሰምተናል። ስለዚህ ክሱም ሊራዘም ይችላል፣ ብዙ ምርመራም ሊካሄድባችሁ ይችላል። ትልቅ ነገር ነው ይሄ። ማን ነው ደግሞ ይህን የነገረሽ እባክሽ? ላንቺ ሁሉም ሰው እያወራ ነው በውጭ ሁሉም ሰው የሚያወራው ስለእናንተ ነው። በዚህ ሁኔታ ውስጥ ሆኜ እዚህ ሰራተኛ ሆኜ መቀጠል አልችልም። አዎ ስራ መፈለግ ይኖርብናል። እኛ መቼም ተቀጣሪዎች ነን። ገንዘብ ካላገኘን ኑሮ መግፋት አንችልም። ለዚህም ነው ተስማምተን ባንድ ላይ ስራችንን ማቆም አለብን ብለን የመጣ ነው። ሶመርም እየተናደደ ይናገራል። አሁን የገጠመን ችግር ጊዜያዊ ችግር ነው። ከዚህ በተጨማሪ ደግሞ ሁልጊዜም ቢሆን ደመወዛቸው አይቋረጥም። በየቀኑ ትከፈላላችሁ። ከዚህ ቀደም እንደምትከፈሉት ይውላችሁ። ይህንን ነገር ከሆነ መፈሩት ልጄ ሶመር ይበቃል። እነሱን ለማሳመን አትሞክር። ቶ ወደፈለጉበት ቦታ ይሄዱ፣ እንደፈለጉ። አንድ የቱርክ አባባል አለ፣ ከመርከቡ ላይ መጀመሪያ ለመውረድ የፈለገችው አይጥ ነበረች ይባላል። ሰራተኛዋም ትናገራለች፣ እናት ሩቺያን፣ እኛንም ተረዱን ባካችሁ። ኦዛርም ይናገራል፣ በእርግጠኝነት እንደምመለከተው ከሆነ ሁላችሁም በአንድ ድምፅ ተስማምታችኋል፣ ተመካከራችሁን፣ ውስናችሁት ከእኛ ቤት ለመልቀቅ። ዞር እያለችም ሩቺያን አይላን ትመለከታለች። አይላ አንቺስ ምን ታስቢያለሽ? መቼም እንግዲህ ህፃናቶቹ ደፍኒና ኪራዝ አንቺን የለመዱት በአንቺ እንክብካቤ ነው፣ እያደጉ የነበረው አንቺን በጣም ይወዱሻል። አንቺም ልክ ከእነዚህ ሰራተኞች ጋር እኛን መተውና ጥለሽ መሄድ ትፈልጊያለሽ በዚህ ከባድ ጊዜ? ኧረ በፍጹም እናት ሩቺያን እስከምችለው ድረስ ከእናንተው ጋር ቆያለሁ፣ ከልጆቹ ጋር። እኔ በፍጹም አሁን መሄድ አልፈልግም። እናንተ የራሳችሁን ችግር ብቻ ፍቱ። እኔ እዚሁ ቆያለሁ። በእውነት ፈጣሪ መስገን አይላ፣ እንዳንቺ አይነት ሰው ደግሞ በመኖሩ በጣም ደስ ይለኛል። መልካም እናንተ እንግዲህ ሻንጣችሁን ይዛችሁ ልቅ ማለት ትችላላችሁ። ኦዛር ደግሞ ያለውን ነገር የሚፈርሙትን እንዲሁም ደግሞ የሚያስፈልገውን ነገር ጨራርስላችሁ መየት ትችላላችሁ። ምንም ችግር የለም። ሁሉም ነገር ይጠናቀቃል። እየተራመደችም ቀስ እያለች በሩ ላይ ቱርካን ትደርሳለች። ይህን ስትመለከቱ ልቻን ትናገራለች። ሶመር በሩን ዝጋው። ይህን እንደሰማች ቱርካን እየተገረመችም ወደ ውጭ ልትወጣ ስትል እጇን ጥርቅም አድርጎ ቱርካንን ሶመር ይይዛታል። ይህን ሁሉ ነገር ሩቺያን ትመለከታለች። ወደ ውስጥ እንድትገባም ደገፍ አድርጎ ሶመር ያስገባታል። አብረውም ቱርካንና ሶመር ይቀመጣሉ። ይሁንና ግን ይህን ሁኔታ ሩቺያን በፍጹም አልወደደችውም። ሩቺያንም ትናገራለች። በቅርብ ጊዜ በተፈጠረው ችግር አንዳንድ ውሳኔዎችን እንዲሁም ደግሞ ስራዎችን ተረጋግቼ መስራት አልቻልኩም ነበር ሰሞኑን። ትናንትና የተፈጠረውን ነገር በኔ ላይ የተፈጠረውን ነገር ለመርሳት እየሞከርኩ ነበረ። ስለ ድብልቅልቁ ነገር እናንተም ብትረቶች ደስ ይለኛል። ስለዛ ጉዳይ ማንኛችሁም እንድታነሱ፣ እንድትጨነቁ ወይም ደግሞ እኔ እንድጠይቁኝ በፍጹም አልፈልግም። ያንን ቀን መርሳት ነው የምፈልገው። እንደተለመደው ተለመደው ይህንን ቤት እንግዲህ የምመራው አሁንም ቢሆን እኔ ነኝ። ሶመርም ይናገራል፣ እንደዚህ የምትይ ከሆነ ማይ የእኛን ሀሳብ ደግሞ መቀበል አለብሽ። ወደ ዶክተር ጋር መሄድ ይኑርብሻል። ሶመር ልጄ እኔን ማገዝ የምፈልግ ከሆነ እኔም እርዳት ተፈልግ ይህንን ድጋሚ እንዳታነሳ የተፈጠረውን ነገር እንርሳው ብያለሁ። እኔ ምንም አይነት እርዳታ አያስፈልገኝም። መድገም ደግሞ ይሄንን ነገር አልፈልግም። ገባችሁ? ሁላችሁም ተረዱኝ፣ በቃ መልካም። በዚህ ከተስማማን እንግዲህ ሰዎች፣ ሁላችሁም እንዳወቃችሁት እንግዲህ በውርስ የኛ የነበረው ንብረት በሙሉ ከዚህ በኋላ ተነጥቀናል። የኛ ሊሆን አይችልም፣ ተወስዶብናል ንብረታችንን፣ ሀብታችንን አተናል። ንብረት ብቻ ደግሞ አይደለም፣ እባንካችን ውስጥ የነበረው ገንዘብ በሙሉ አተነዋል። እንደዛ ነው አደለም ኦዛር? እንግዲህ መቼም አልተሳሳኩ። ኦዛር ግራ እየተጋባ ይናገራል። እንግዲህ በእኛ ላይ እየተጀመረው ምርመራ ከተጠናቀቀ በኋላ ብሎ ተናግሮ ሳይጨርስ ሶመር ይናገራል። ዶዞሮቹን ከካርታል ወስጃቸዋለሁ እኔ ይገርማቸዋል። ያለንን ነገር በሙሉ በደንብ አጥንቶ ነው የገባው ካርታል። በትክክለኛው ሰዓት የሰራነውን ስህተት ተጠቅሞ ነው እንደዚህ ጉዳይ ያደረገን ማይ እነዛ ስህተቶች የተፈጸሙት እንግዲህ ከፋይናንስ ባለሙያዎች ጋር የነበረውን አለመናበባችን ነው። እንደዚህ ጎዳ ያደረገን እነዛን ስህተቶች ደግሞ ማስተካከል በፍጹም አይቻልም። በጣም ከባድ ነው ማየ። ከዚህ በተጨማሪ ልጄ እሱ ብቻ ሳይሆን ልንታሰርም እንችላለን። አይደለም እንዴ? የነገሩ ነገር አለ፣ ጠበቃ ውስጥ የተናገረው ነገር አለ። ኦዛርም ይናገራል፣ እኔ እስከማውቀው ድረስ መርማሪው ፖሊስ ድረስ ይህን ያክል የደረሰ ነገር የለም። ማሰር ከፈለጉ ደግሞ እስካሁን ያማክሩ ነበረ ወይ ታሰር ነበረ ይመስለኛል ግን እዚህ ድረስ አልደረሰም ገና ጉዳዩ። ሶመርም ይናገራል፣ አባዬ አንተ በፍጹም ወደ እስር ቤት አትሄድም። ይሄ እንዲፈጠር ደግሞ እኛ አንፈቅድም። ዝም ብለን አንመለከትም። ሩቺያንም ትናገራለች፣ እንግዲህ ያለን ምርጫ በዚህ ቤት ውስጥ ያሉትን ውድ የሆኑ ስዕሎች፣ ጌጣጌጦች እንዲሸጡ ማድረግ ነው። እነዛን ነገሮች መሸጥ ይኖርብናል። ኦዛር ይናገራል፣ ሩቺያን እነዚህን ጌጣጌጦች፣ ውድ የሆኑ ነገሮችን ለመሸጥ እኮ ቀላል አይደለም። ከዚህ በተጨማሪ ደግሞ ትክክልም አይመስለኝም። ይኸውልህ ኦዛር የሚታወቁ ሰዎች አሉ። እንደዚህ አይነት ችግር ሲፈጠር እንደዚህ አይነት ነገሮችን የሚያመቻቹና የሚሸጡ ሰዎች አሉ እዚሁ ከተማ ኢስታንቡል ጓደኞችም አሉኝ። እጠይቃለሁ፣ እነሱን አማክራቸዋል። ከዛ ምንድን ነው የምናደርገው መሰላችሁ ያንን ከሸጥም በኋላ ገንዘብ ካገኘም በኋላ አዲስ ቢዝነስ እንጀምራለን ማለት ነው፣ እንከፍታለን፣ ስራ መስራት እንጀምራለን፣ ለእኛ ይሆነናል። እንዲሁም ደግሞ የስማማና ምንሆን ስራ እንጀምራለን፣ ንግድ ሊሆን ይችላል። እማዬ፣ የተናገርሽው ሀሳብ ላይ እንዳለመታደል ሆኖ ይህ ምርመራ እስከተከፈተ ድረስ ያንን ስራ መስራት አንችልም። ቱርካንም ትጨነቃለች። እንደዛ ከሆነ እኛ መክፈትና መስራት ካልቻልን በሌላ ሰው ስምም ቢሆን ቢዝነሱ ይከፈታል። ስራ መስራት ነው በቃ ያለች ሩቻን ትናገራለች። የዚህ ቤት አባል ያልሆነ ሰው ኡዛርም ይጠይቃል። በቱርካን ማለትሽ ነው? እንግዲህ ኮርማን የሚለው ስም የለም አደለ? እስካሁን ድረስ ቱርካን የምትንቀሳቀሰው በራሷ በካልንደር ስም ነው። ስለዚህ መሆን ትችላለች፣ በእኛ ቤተሰብ ስም ውስጥ አደለችም። አሁንም ነገር ግን ያ ስም እንደምታውቁት እኛ ላይ ጦርነት የከፈተብን ስም ነው። ያ ድማ አይሆንም። በዛ እንኳን መጨነቅ የለባችሁም። ነገ ፍርድ ቤት ቀጥሯለኝ ከካርታል ጋር የፍቺውን ስነ ስርዓት መፈጽመው ነገ ነው። ከዛ በኋላ ስሜ ይቀየራል። እናንተ የምጠሉት የጥላታችሁ ስም አይሆንም። ስለዚህ እናንተ ያሰባችሁትን ስራ ለመስራት ደግሞ ኔ ፈቃደኛ ነኝ። አዎ ይሄ ቤተሰብ እኔ በፍጹም እንዲወድቅ በፍጹም የምመኝ ሰው አደለውም። እንደገና እንዲነሳ እፈልጋለሁ። ስለዚህ ከእናንተ ጋር እተባበራለሁ። ቢዝነሱን በእኔ ስም መጀመር ይቻላል። በሆነ መንገድ በቃ ሁሉም ነገር መስተካከል አለበት። ያጣችሁትን ሁሉ ማግኘት አለባችሁ። ሶመር አይሻልም እያለች ቱርካን ስትናገር፣ ሶመር በጣም ደስ እያለው በጣም ጥሩ ሀሳብ ነው ያመጣችሁ ቱርካን። ሩቺያንም ፈገግ እያለች ትጠይቃታለች፣ ስለዚህ እያልሻለሽው ይህንን መርከብ ጥለሽ መሄድ አትፈልጊም፣ ከዚህ መርከብ ላይ መውረድ አትፈልጊም ማለት ነው። አዎ በፍጹም አልሄድም፣ ወዴትም አልሄድም። እዚሁ መርከብ ውስጥ መሆን ነው የምፈልገው። እኔ ከእናንተ ፊት ለፊት ብቻ አይደለም የምቆመው፣ ከጎናችሁም አይደለም የምቆመው። በጥላቶቻችሁ ፊት ለፊት እቆማለሁ፣ ከእናንተ ጋር ጦርነቱን እዋጋለሁ። በጣም ጥሩ እንግዲህ፣ ቱርካን እንግዲህ ከመጀመሪያው ጀምሮ ጦርነቱ ተጀምሯል። ስለዚህ ሀብለን የምንጀምረው እስኪ ሻይ ይዘሽልን። ከተቀመጠችበት ተነስታም እየተራመደች፣ ሶመር ካላስቸገርኩ ብታግዘኝ። ተያይዘው መሄዳሉ። ኦዛርም ይጠይቃል። ሩቺያን፣ ይህንን ነገር የምናሳካው ይመስልሻል? በድጋሚ ከወደቅንበት እንነሳለን። ለመጀመሪያ ያክል የወለቀው ዛር ከባድ ነው የሚሆነው ቀላ ነገር አይደለም። በእርግጠኝነት እንቅፋቶች ይኖራሉ። ነገር ግን እንዳትረሳ እኛ ኮርማን ነን። ይሄ ቤተሰብ ዝም ብሎ አይደለም ታሪክ ያለው ነው። ጠንካራ ቤተሰብ ነው። እኛ መቼም ቢሆን አንሸንፍም። የእኛ የሆነውን ነገር በሙሉ እናገኛለን። ማንም አያስቆመንም። ወደ ኩሽና እንደገቡም ቱርካን እየተመለከተች ሶመር ስልክህን አመሰግናለሁ። ስለዚህ ስልክሽን ተነጥቀሻል። በማየ ስልክሽን መልሰሽ እንድታገኘው ለማየ ነገራታል። በመጨረሻም ስልክሽን መለስልሻል። መቼም ተናደሻል አደል በዚህ ጉዳይ ስልክሽን ስለተነጠቅሽ እኔም ብለው ግን ቅድም ከአክስትሽ ጋር እያወራሽ ነበረ፣ የተናገረችው ነገር አለ። እንዲህ ምንድን ነው ያለችሽ? እሱ መድመን ብዬ መናገር እንዳለብኝ አላውቅም። ጥሩ ወይም ደግሞ መጥፎ ይመስለኛል፣ ግን ይህንን ነገር እኔ በፍጹም መስማት አልነበረብኝም። ምንድን ነው እሱ? ቱርካን ምንድን ነው የነገረችሽ እያለም ይጠይቃታል። በሌላ በኩል ደሪያ በሩን አንኳኩታ ወደ ካርታል ቢሮ ትደርሳለች። አቶ ካርታል ሰላም። ሰላም ደሪያ እጅግ አስፈላጊ የሆነ ነገር እንዳለች ደውለች ነግረሽኝ ነበረ። እኔ ደግሞ ይገርምሻል ስብሰባ ነበረብኝ ለዛም አራዘምኩ። ነገር ግን አሁንም ቢሆን ብዙ ሰዓት የለኝም። ካርታል፣ እኔ ብዙ ሰዓት አልፈጅብህም። መልካም እንግዲህ፣ አረፍ በይና ንገሪኝ፣ ምንድን ነው የተፈጠረው? ደሪያ፣ ስለ ሙስጠፋ ሲሰማሽው ነገር አለ። ለዛ ብዬን የመጣሁት ወደ አንተ። በእርግጠኝነት ደግሞ ሙሉ ለሙሉ ተፈርዶባት የሙስጠፋ እናት እስር ቤት መውረዱ አይቀርም። በቅርቡ ትወርዳለች። ሰዓቱንም እየተመለከተ ይናገራል። በእርግጠኝነት አሁን ወደ እስር ቤት እያስገቧት ነው የሚሆነው የምታውቀው ነገር አለ እንዲህ ካርታል፣ አሁን ተፈርዶባት ይሆን ታስራለች? አዎ ታስራለች። ለእኔም እንዳገኛ አትፈልጋ ነበረ ከሱም እንዲቀርላ ትፈልጋ ነበር። ነገር ግን እኔ በፍጹም እንደዛ አላደረግኩም። ወደ እሷ ጋርም አልሄድኩም። ከእሷ ጋር የምደራደርበትም ምንም አይነት ስሜት የለኝም። እኔ ምለው ግን ከሙስጠፋ ጋር አሁንም የምትገናኝ ይመስልሃል? የት እንደተደበቀ ምናምን የምታውቅ ይመስለኛል። እኔ ዝም ብዬ ስመለከት ይገርምሃል። ፖሊስ ጣቢያም ለማጣራት ሞከርኩ። ነገር ግን ምንም አይነት መረጃ ስለ ሙስጠፋ አልሰጡኝም። ይገርምሻል። እናትና ልጅ መሆናቸውን አትርሽ። ከመጀመሪያው ጀምሮ ይገናኛሉ እነሱ። የት እንደተደበቀም ታውቃለች። ተይዞ ነበር፣ እንደ ሙስጠፋ እንደሱ ማለት አይደለም። ይኸውልሽ፣ ደሪያ ሲቪላይ በሰጠችው መረጃ መሰረት እሱ በፍጹም አልተገኘም። እዛ ፖሊሶቹ እዛ ቦታ ላይ ከመድረሳቸው በፊት እሱ ቀድሞ ያንን ቦታ ለቆ ሄዷል። ይመስለኛል እናትና ልጅ በዚህ ጉዳይ ላይ በደንብ ተመካክረውበት ነው ያደረጉት። ነገር ግን አንድ ነገር እርግጠኛ ነኝ ደሪያ፣ አሁንም ቢሆን እዚሁ ከተማ ነው ያለው። እሱ ይህን ከተማ ለቆ ለመሄድ ከባድ ነው የሚሆንበት። በእርግጠኝነት ደግሞ በቅርቡ ይያዛል፣ በቁጥጥር ስር ይውላል። ታውቃለህ ካርታል፣ አንዳንድ ጊዜ የማስበው እሱ እንደዚህ አይነት ጥፋት ያጠፋው በእኔ ምክንያት ሊሆን ይችላል ብዬ አስባለሁ። ራስሽን አድርግ ድርጊ፣ ደርያ ሙስጠፋ በቃ ማንነቱ እንደዛ ነው። ያደገበት መልኩም ሁሉ ነገሩም እንደዛ ነው። ጸባዩ በዛ መልኩ ነው የተቀረጸው። ህይወትን የሚመለከትበት መንገድ እንደዛ ነበረ። አዲስ ጸባይ አይደለም ያመጣው። እንታውቂያለሽ እናቱን መጀመሪያ ጊዜ እንዳገኘዋት ስለ ሸሮቹ ምናምን ነበር ትኩረት የምታደርገው፣ እሷ እንዴት መቆጣጠር እንደምትችል እንዴት መውሰድ እንደምትችል እንደዛ ነበር የምታስበው። እና እነሱ እዚህ ስራ ውስጥ ሲገቡ አላማቸው ሌላ ነበረ። በሙስጠፋ ህይወት ውስጥ አንቺ ደግሞ ምስኪኗና ጥሩ እድል ነበርሽ። ነገር ግን አልቻልሽም፣ ሙስጠፋን መቀየር አልቻልሽም፣ አቅም አልነበረሽም በሌላ በኩል በተቀጣጠሩት መሰረት ዶንሽና እንዲሁም ደግሞ የኦዛይ እናት ይገናኛሉ። በእውነት ስለመጣሽ ቃልሽን አክብረሽ አመሰግንሻለሁ። የመጠጨው ነገር ካለ የምትፈልጊው ነገር ማዘዝ ይቻላል። አይ አመሰግናለሁ፣ ምንም ነገር አልፈልግም። የመጣሁበትን ነገር ብቻ ነገርኝ። ማወቅ እፈልጋለሁ፣ በልጅና በአንቺ መካከል የተፈጠረውን ነገር ብላ ስትናገር፣ ዶንሽም ትደነግጣለች። ከልጅ ጋር ነው ያልሽው? አዎ ስለ ኦዛይ ነው የማወራው። እኔ በፍጹም አልገባኝም። ኦዛይ ያንቺ ልጅ ነው እንዴ? አዎ የእኔ ልጅ ነው። በእውነት አላውቅም ነበረ። እንዴት ልታውቂ አልቻልሽም? እኛ ቤት እኮ መተሽ ነበር አይደለም እንዴ? በእውነት እኔ በፍጹም አላውቅም ነበረ። ኦዛይ ደግሞ ስለ አንቺ ምንም አይነት ነገር አልተናገርም። እኔ እኮ አንቺ ቤት ራሱ መጥቼ ነበረ። ያው የድሮ ጓደኛው እንደነበርሽ ይህም ብቻ ነበር የማውቀው ላባይ፣ እንጂ የኦዛይ እናት መሆንሽን በፍጹም አላውቅም። ለዛ ነው ማለት ነው እንደዛ በጣም ቀዝቃዛ ፊት ያሳየሽ፣ እንዲሁም ደግሞ ጥሩ ነገርም አልተናገርሽኝም ነበረ። በኦዛይ ምክንያት ነው። እረ በፍጹም እኔ እንደዛ አይደለም። አሁን ማወቅ ያለብሽ ነገር ግን ኦዛይ ያንቺ ልጅ መሆኑን በፍጹም አላውቅም እኔ። በጣም ይገርማል ግን ለልጄ መጀመሪያ ቀረብሽው፣ ጥሩ ጓደኛ ሆንሽው፣ እማይሆን ተስፋም ሰጠሽው፣ በመጨረሻ ግን ጥለሽው ሄድሽ። እኔ በፍጹም ለኦዛይ ተስፋ አልሰጠሁትም። ጓደኛዬ ነበረ፣ በቃ ኖርማል ጓደኝነት ነገር ግን ለልጄ ለኦዛይ እንደ ተራ ጓደኛ አልነበርሽም አንቺ። ከዛ በላይ ነበርሽ፣ ከጓደኝነት በላይ ነበር የሚመለከትሽ። በመጨረሻም የሱን ዓለም ድብልቅልቁን አወጣሽበት። ብዙ አመታት የለፋሁበት ልጄን ስብር ብር አድርገሽ አስቀመጥሽው። አሁን ደግሞ ራሱን ልጄ እየመረዘ ነው ያለው፣ ራሱን እያበላሽ ነው ያለው ልጄ። አዎ በአንቺ ምክንያት። እኔ በፍጹም አልገባኝም። ለምንድነው ራሱን የሚመርዘው? ልጄን እያጣሁት ነው እያልኩሽ ነው ዶኑሽ። ልጅ ደስተኛ እንዲሆን አላደረግሽውም፣ ፈገግ ብሎ እንዲኖር አላደረግሽውም። ወደ መቃብር ላይ ኔጣልሹ እያለችም እንደሆነሽን ታስደነግጣታለች። ውድና የተከበራችሁ የቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ ደወል ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማን መከታተል ይችላሉ። የወፍ ጎጆ ድራማ የመጨረሻውን ክፍል ማየት ምፈልጉ ኮሜንት ላይ ያለውን የመጀመሪያውን ሊንክ በመጫን የመጨረሻውን ክፍል ማየት ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።